ወንድ ልጅ ራሱን ችሎ ብቻውን ኒካህ ማሰብ ይችላል። አጃቢ ያስፈልገው፣ ጋዳ ያስፈልገው፣ ብቻውን ማሰብ ይችላል። ከዛ ተጨማሪ የኒካህ ወሳኝ የሚባሉ ነጥቦች ወንድ ልጅ መህር ማምጣት አለበት። መህሩ ባይመጣም ኒካህ ይበላሻል ማለት አይደለም። መህር ባይጣል ጥሮች ባይኖር ኒካህ ይበላሻል ማለት አይደለም። ነገር ግን እንደ ሻርት የተቀመጠው ያው ወንድ ልጅ አገባለሁ ብሎ የሚያስብ የሆነ ወንድ መህር ሊኖረው ይገባል። ነቢያችን አለ ሰላት ሰላም ጋር አንድ ሰው እየመጣና አጋባኝ ማግባት እፈልጋለሁኝ አለ። ከዛ ምን አለት ምንም የለኝም አለ። ምንም የለህም? አ እንደ እንደው ቀለበት ሌላው ቢቀር እንኳን

ምታገባት ሴት ያንተ